ለተሰንበት ዳር 21 2018 ጠና ይስጥልኛ አድማሽ ተመለካቾች እንደምን የሰዓቱን አበይትና መሰበር ዜናዎች እዤ ቀርብ ያለው በቅድሚያም አርእስት ዜናዎቹን በማስቀደም ጀምራለው። ፋኖ በህዳር 21 በማርያም አይ ዋጋ ምተዘናግቶ የሚውለው በሚል የአገዛዙ ኃይል አየር ወለድ ኮማንዶእና ሪፐብሊካን ጋርድ በታንክና ብዙ 23 በማሰለፍ ዘመነ ካሴ ወዳለበት ቀጠና በማቅናት ዘመነ ዘመነካሴን ለመደምሰስ ያደረገው ሙከራ ሳይሳካ ቀረ። በተቃራኒው የአገዛዙ ወታደሮች ሪሳ ክምር ሲሆኑ ጦሩን እየመሩ ከመጡ ኮሎኔሎች መካከል ኮሮኔል ሰኞ ዮሴፍ በፋኖ ተደምስሰዋል። አርበኛ ዘመነ ካሴ ጭምር በውጊያው ተሳትፎበታል በተባለለት በዚህ ከባድ ትንቅንቅ በአገዛዙ አትፍቶ ጠፊ ድሮኖች መስዋዕትነት የተቀበሉ ፋኖችም አሉ። በዝርዝር እንመለከተዋለን። ወዲህ ደግሞ በሸዋ ከባድ ውጊያ ሲደረግ አሉ የተባሉ የብልጽግና የጦር መሪዎችን ጨምሮ የአገዛዙ ኮማንዶ ጦር እንደ ቅጠል ረግፏል። የፋኖ ኃይሎች በደብረ ብርሃን ዙሪያ ጨምሮ በሸዋ በርካታ ቀጠናዎች ድል በድል ሆነዋል። በዝርዝር መረጃው ይዳሰሳል። ወሎ ላይም የጦር ግንባር መረጃ ይዘናል። እንዲሁም የፋኖ ጦር ተመርቋል እንመለከተዋለን። በሌላ በኩል የብልጽግና ሚዲያዎች ኢሳያስ አፈወርቄ ላይ በቦምብ የግድያ ሙከራ ተደርጎባቸዋል በሚል አንድ መረጃም እያሰራጩ ነው። መረጃው ውሸት ወይን እሱ እውነት አብረን እውነታውን እንገልጠዋለን። የማርበርግ በሽታ መስፋፋትም ሌላኛው አጀንዳችን ነው። ሰላም ጤና ይስጥልኛ፣ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ድምጥ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 ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ማርበርግ ቫይረስን በተመለከተ ያገኟቸውን መረጃዎች አጋራችኋለሁ። በሀገራችን በተከሰተው የማርበርግ ቫይረስ ዙሪያ መንግስት በተቻለ መጠን ህዝቡ ጥንቃቄ እንዲያደርግ ከማሳሰብ ይልቅ የቱሪዝም ገቢን ያሳጣኛል በማለት ለመደበቅ እየሞከረ ሲሆን ቫይረሱ ከቀን ወደ ቀን አድማሱን በማስፋት በተለያዩ ከተሞች ምልክቶቹ ለመኖራቸው የሕክምና ባለሙያዎች በማሳወቅ ላይ ይገኛሉ። ይህ ምንም አይነት መድኃኒት የሌለው ቫይረስ በአደገኝነቱ ከኢቦላም የሚልቅ በመሆኑ ማህበረሰቡ በእንቅስቃሴዎች ሁሉ ጥንቃቄ እንዲያደርግ የሕክምና ባለሙያዎች እያሳሰቡ ይገኛሉ። በመንግስት በኩል ግን ሁሉም ነገር በሚስጥር እንዲያዝ እየተደረገ ነው። በርካታ ሰዎች ህይወታቸው ማለፉ ሲነገር፣ በርካቶች ደግሞ በቫይረሱ ተጠርጥረው ማቆያም ገብተዋል። መንግስት ግን ሆን ብሎ ቁጥሮችን እየደበቀ እንዳለም ነው የህክምና ባለሙያዎች የነገሩን። በቫይረሱ ምክንያት ህይወታቸው ያለፉ ሰዎች ቁጥር ከሰላሳ መሻገሩ መሻገሩም ነው የተነገረው። በኦሮሞማው የብልጽግና አገዛዝ ትኩረት ባይሰጠውም የዚህ የማርበርግ ቫይረስ ጉዳይ እጅግ አሳሳቢ እየሆነ መጥቷል። የመንግስት መገናኛ ብዙሃን በሙሉ በአብይ አህመድ የመደመር ብልጽግና ወንጌል ሰበካና ጥቅሶች ማህበራዊ ሚዲያውን በቲክቶከር ቀልደኞች የተሞላ በመሆኑ በቫይረሱ ጉዳይ በቫይረሱ ጉዳይ ቸልተኝነት እየበዛ ስለሆነ ዋጋ ሳያስከፍለን አይቀርም ነው የሚሉት የህክምና ባለሙያዎች። ለመጀመሪያ ጊዜ በጀርመን እንደተከሰተ የሚነገርለት አደገኛና ገዳይ መድኃኒትም ሆነ ክትባት ያልተገኘለት ማርበርግ በኢትዮጵያ ጅንካ የጥቂት ሰዎችን ህይወት ማጥፋት እንደጀመረ ሁኔታው ያሳሰበው የጂንካ ሆስፒታል ኃላፊ የነበረው ሐኪም ለዓለም አቀፍ ሚዲያዎች የቫይረሱን መከሰት መረጃ በመስጠቱ ምክንያት ከስራው እንደተባረረ ይታወሳል። ይህ አደገኛ ቫይረስ ከደቡብ ክልል ከጂንካ ከተማ ተነስቶ መጀመሪያ ወደ ሐዋሳና አሩሲም ከዚያም አዲስ አበባ ከገባ በኋላ ጥንቃቄ ባለመደረጉ አሁን ላይ በተለይ ከታላቁ ሩጫ በኋላ በከፍተኛ ሁኔታ ውስጥ ውስጡን እየተስፋፋ መሆኑን ነው የህክምና ባለሙያዎች የሚናገሩ። አገዛዙ የሚወቀሰው እዚህ ላይ ነው። ይህን አደገኛ ቫይረስ ሰው እንዲጠነቀቀው እያደረገ አይደለም። በተለይ በድህነት ኑሯቸው የሚገፉ የጤና ባለሙያዎች ቀዳሚ ተጠቂዎቹ እየሆኑም ነው ተብሏል። ማርበርግ እንደ ኮሮና በማስክ እንደ ኤድስ ደግሞ በኮንዶም የሚከላከሉት ቫይረስ አይደለም። ቫይረሱ የሚተላለፈው በቀጥተኛ ንክኪና በግብረ ስጋ ግንኙነት ወቅት በወንድ ዘርና በብልት ፈሳሽ አማካኝነት ጭምር ይተላለፋል ተብሏል። ረንዳውም በወንድ ዘር ፈሳሽ ውስጥ ለአንድ ዓመት ሁሉ ይቆያል ተብሏል። ቫይረሱ ከ ህመምተኞች ጋር በሚደረግ ቀጥተኛ የደም ንክኪ፣ እንባ፣ ሽንት፣ ሰገራና ላብ ወዘተ በመሳሰሉት ይተላለፋል ነው የሚሉት። ህመምተኛው በተኛበት አልጋ፣ በለበሰው ልብስ፣ በተጠቀምበት መርፌ መጠቀምን በቫይረሱ እንድትያዙ ያደርጋልም የሚሉ አሉ። ቫይረሱ በሳልና በትንፋሽ አይተላለፍምም የሚሉ አሉ። ቫይረሱ ከኢቦላም የከፋ እጅግ አደገኛ ገዳይ ቫይረስ ነው፣ ግን ትኩረት አልተሰጠውም። ስለዚህ የኢትዮጵያ ህዝብ አደራህን አትዘናጋ ስንል ልናሳስብ እንወዳለን። ምክንያቱም የኢትዮጵያ ህዝብ እያሳየ ያለው መዘናጋት እጅጉኑ አስደንጋጭ በመሆኑ ነው። ስለዚህ እባካችሁ ራሳችሁን ጠብቁ። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ብልጽግና ኢሳያስ አፈወርቅ ላይ የግድያ ሙከራ ተደረገበት በሚል ያሰራጨው መረጃም ፈጽሞ ሐሰት መሆኑን አረጋገጥን። የብልጽግና ከፍተኛ ሚዲያዎች ትላልቅ የሚኒስትሪ ሚዲያ ሳይቀሩ ኢሳያስ አፈወርቄ ላይ ግድያ እንደተደረገባቸው በትላንትና ሁለት በሰፊው ሲዘግቡም ቆይተዋል። ዘገባቸውም በሰበር ዜና እንዲህ ይላል። ፕሬዚዳንቱ የግድያ ሙከራ ተደረገባቸው። የኤርትራው ፕሬዚዳንት ኢሳያስ አፈወርቄ በሱዳን ከግድያ ሙከራ ተርፏል። ጥቃቱ በተቃዋሚዎች የተፈጸመ ሊሆን እንደሚችል ከስፍራው ካሉ ምንጮች ተሰምቷል። ፕሬዚዳንቱን ያጀቡ መኪኖች ከቤተ መንግስቱ እንደወጡ ብዙ ብዙም ሳይረቁ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸው ተዘግቧል ሲሉ ሱዳን ትሪቡን ዘገባውን አወጣ በማለት የሐሰተኛ መረጃም አሰራጭተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በሱዳን ወታደራዊ መሪ አልቡርሃን ግብዣ በትላንትናው ዕለት ወደ ፖርቱ ሱዳን ባቀኑበት ወቅት በቦምብ የግድያ ሙከራ እንደተደረገባቸው፣ ጠባቂዎቻቸው እንደተጎዱ ሱዳን ትሪቡን የተባለ ሚዲያ ዘግቧል፣ በሚል የብልጽግና ትልልቅ ሚዲያዎች ሳይቀሩ በማህበራዊ ሚዲያና በሚኒስትሪ ሚዲያ ሳይቀር መረጃውን ሲያጋሩ ቆይተዋል። መረጃው ፍጹም የተሳሳተና ሱዳን ትሪቡን የተባለው የሱዳን የመረጃ ምንጭም ይህንን አይነት ዘገባ እንዳልሰራም ለማወቅ ተችሏል። ስለዚህ የብልጽግና ሚዲያዎች እንደተለመደው የሐሰተኛ መረጃዎችን አጋሩ እንጂ በኢሳያስ አፈወርቄ በኤርትራው ፕሬዝዳንት ላይ የተፈጸመ የግድያ ሙከራም ሆነ የቦምብ ጥቃት ፈጽሞ የለም። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አልፋለሁ። በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተናዛዥን ጨምሮ አንድ አይሱዚ ሙሉ የአገዛዙ ኮማንዶ ተደመሰሰ። በአንኮበር ወረዳ አልዩ አምባ ከተማ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮርሰር የሚገኘው ጣይቱ ክፍለ ጦርና ወንዶ አስቻለው ደሴ ክፍለ ጦር በተወጣጣ ሻለቆች በተደረገ ፍልሚያ በብልጽግና ላይ ከፍተኛ ጉዳት ደርሷል ነው የተባለው። በአንኮበርና አልዩ አምባ ከተማ መካከል የምትገኝ ልዩ ቦታዋ ጥዳ አምባ የሚባለ ቦታ ላይ ለእገዛ የመጣ የአገዛዙ ኮማንዶ አንድ አይሱዚ ሙሉ ተደምስሷል። በተጨማሪም በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥ የሆነው አ አማር የተባለ ጸረ አማራም የአገዛዙን ቀኝ እጅ በጀግኖቹ እርሳስ ከባድ ጉዳት ደርሶበት በከፍተኛ ሕክምና ላይ እንደሚገኝም ተገልጿል። እንዲሁም አንድ የአድማ ብተና የሻምበል አመራር ባናብስቶቹ አፈሞዝ በደረሰበት ምት አንገቱ ላይ ተመቶ በህይወትና በሞት መካከል እንዳለም ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ ሆኖ የቡድን መሳሪያ ተኳሾች አንድ የስናይፐርና የብሬን ተኳሾች ከነመሳሪያቸው በፋኖ ጦር በቦምብ ጋይተዋል ነው የተባለው። ዳምባ የምትባል ቦታ ላይ አንድ አይሱዚ ሙሉ ከተደመሰሰው ውጪ፣ በተጨማሪም በአልዩ አምባ ከተማ በነበረው ፍልሚያ ከብልጽግና በኩል በውስጥ በደረሰን መረጃ መሰረት 13 የአገዛዙ ጥምር ጦር እስከ ወዲኛ የተሸኙ ሲሆን 18 የሚሆኑ ደግሞ ከባድ ቁስለኛ ተደርገዋል ነው የተባለው። በአውደ ውጊያው 7 የነፍስ ወከፈ መሳሪያ፣ 554 የብሬንና የክላሽ ተተኳሽ፣ 2 የብሬን ሸንሸልና አራት የክላሽ ካዝናም ተማርኳል ነው የተባለው። በአጠቃላይ በነበረው አውደ ውጊያ የመሐመድ ቢሆነኝ ኮር የኮሩ ቃኞች ታላቅ ጀብዱም ፈጽመዋል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ ስንቆይ ለሶስት ተከታታይ ቀናት ያስቆጠረው ጦርነት በደጃዝማች የተሰማ እርገጥ የክፍለጦር ጦር አናብስቶች አሸናፊነት ተጠናቋል። በደብረ ብርሃን ከተማ ዙሪያ በአሶና ወረና ወረዳና መሐል አምባ ቀበሌ ላይ በቀን 18 3ኛ ወር 2018 ዓ ምት ከሌሊቱ 10 ሰዓት ጀምሮ የነበረው የስርዓቱ ወዳደር ሰራዊትና የአፋደ ሸዋ ጠቅላይ ግዛት ወደዚ አርበኛ መሐመድ ቢሆነኝ ኮር የጀግናው ደጃዝማች ተሰማ እርግጥ የክፍለ ጦር ውስን ሻለቆች የነበረውን የአውደ ውጊያ ውሎና የተገኙትን ድሎች በዕለቱ ማሳወቃችን ይታወሳል። ሆኖም ግን በብልጽግና ላይ በደረሰበት የተቀዳጀ ጥቃት ቀጠናውን ለቆ ባለመውጣቱና ከፍተኛ ኃይል ጨምሮ በቦታው በመቆየቱ በስርዓቱ ዘበኞችና በአናብስቶቹ መካከል የነበረው የተኩስ ልውውጥ መቀጠሉንም ባለፉ ቀናቶች በአሰራጨናቸው ዜናዎች የመጨረሻ ምዕራፍ ገልጸናል። ይህ በእንዲህ እንዳለ በአናብስቶቹ መካከል በአብይ አህመድ ወዳደር ሰራዊት መካከል የነበረው የሶስት ቀናት ፍልሚያ በብልጽግና የሽንፈት ካባውን ደርቦ ጀግኖቹን ደግሞ ድልና ጎናስፎም ተጠናቋል። ሀይ በገሬዎቹ የብልጽግናን ኃይል ድንፋታ እና የኃይል መንጋጋት ከምንም ሳይቆጥሩ ተልባቢን ጫጫ በአንድ ሙቀጫ ነው እና ተረቱ። ያለምንም የወገን እገዛና ያለምንም ስጋት ደከመኝ፣ ሰለቸኝ፣ ራበኝ፣ ጠማኝ ሳይሉ የብልጽግናን መውጫና መግቢያ በንስር ዓይን በመከታተል ቀንና ሌሊቱን በተለያየ ሰዓት የተለያየ የውጊያ ጥበብን በመጠቀም መውጫ መግቢያ ማሳጣትና የማያዳግም ግርፍ መግረፍም ችለዋል። የትንታጎቹ ክንድ እንደ እሳት ሲፈጅ የከረመው የስርዓቱ ሰራዊት በወቅቱ መከላከያም ከቀጠናው አውጥቶም ደሞ አማራ የሆነውን ሚሊሻ ቦታውን እንዲረከብ ቢወስንም በሁለቱ የስርዓቱ ወንበር አስጠባቂ ታጣቂ ኃይል መካከል አለመስማማት ተፈጥሮ አንድ የሚሊሻ ሻምበል ወደማይቀረ ዓለም እንደተሸኘ እንዲሁም ከአሁኑ በፊት የአማራ ፋኗ አባል የነበረ ነገር ግን የክብር ተጋድሎን እንደ ውርደት ቆጥሮ ወደ ስርዓቱ አሽከርነት ራሱን ቀይሮ የሚሊሻ አባል የሆነውን አንተ ነህ ያስመታን በማለት ወደ እስር ቤት መወርወሩን ከውስጥ ያገኘ ነው የተጣራ መረጃም ያሳያል። የአማራ ህዝብ የቁርጥ ቀን ልጆች የሆኑት የደጅ አዝማች ተሰማ እርገጥ የክፍለ ጦር አና ብስቶች የብልጽግና ኃይል ወደ እነሱ ሲንቀሳቀስ በአስገራሚ የተኩስ ብቃታቸው የብልጽግናን ኃይል ወደ ገሃነብ በመሸኘት ሆድ ከሀገር ከማንነትና ከህልውና እንደማይበልጥ ላልገባው የአብይ አህመድ ሰራዊት በማስተማር ጦርነትን እንደ ትምህርት ቤት ሲጠቀሙበት ሰንብተዋል ሲሉ የዓይን እማኞች ገልጸዋል። የሰው ልጅ የሚማርበት አንድም ከፊደል ሀ ብሎ ወይም ከመከራ ዋ ብሎ አናብስቶቹ በሚገባ ለሆዳደሩ በተግባር በፍልሚያም ጎራም ሲያስተምሩት ቆይተዋል። በዚህ አውደ ውጊያ በስርዓቱ በኩል በመሪ ደረጃ ወደማይቀረው የተሸኙ አንድ የመከላከያ ምክትል ሻለቃ መሪ አንድ የአድማ ብተና ጋንታ መሪ እንዲሁም ቁስለኛ በመሪ ደረጃ አንድ የመከላከያ ሻምበል አዛዥ እግሩን እንደተቆረጠና አንድ የመከላከያ መቶ መሪ እንዲሁም ኃላፊነታቸው በውል አልታወቁ ከፍተኛ ኃላፊነት ያላቸው ከባድ ቁስለኛ ሆነው ወደ አዲስ አበባ ከተማ መሄዳቸውን በተጨባጭ ያገኘነው መረጃ ያሳያል። በተጨማሪም በተራ ተዋጊ ቁጥሩን ለማወቅ የሚያስቸግር ሞትና ቁስለኛ እንዳለም በተጨባጭ ከውስጥ መረጃዎች የደረሰን እውነታም ነው። በአጠቃላይ በተከታታይ ሶስት ቀናት በተደረገ አውደ ውጊያ የአብይ አህመድ ቅጥረኛ ሰራዊት በሰው ኃይል በንብረትና በስነ ልቦና ከፍተኛ ኪሳራ ደርሶበት ሙትና ቁስለኛውን የቻለውን ሰብስቦ ብዙውን ደግሞ በየሰብሉ ውስጥ እያዝረከረከ ከምሽቱ አራት ሰዓት ተኩል ወደ ዞኑ ከተማ ደብረ ብርሃን እግሬ አውጪኝ ብሎም ፈርጥጧል። ወደ ጎጃም እናልፋለን። በዛሬው ዕለት ጎጃም ከባድ ውጊያ ተደረገም። በዕለተ ሰንበት ማርያም በምትውልበት ቀን ፋኖ አይዋጋም በማለት አርበኛ ዘመነ ካሴን ለመደምሰስ ሲሄደው ጦር በፋኖ ተደምስሶም ተመለሰ። የአገዛዙ አየር ወለድ ኮማንዶና ሪፐብሊካን ጋርድ ለወራት ያቀዱትን አርበኛ ዘመነ ካሴን የመደምሰስ እቅድ ለዛሬዋ ዕለት ሲዘጋጁ ሰንብተው በዛሬዋ ዕለት ለጊዜው ለደህንነታቸው ሲባል ስሙን በማንጠቅሰው የጎጃም አካባቢ ታንክን ጨምሮ በርካታ ከባድ መሳሪያዎችንና ልዩ ኮማንዶዎቹን መልምሎ ወደነ ነካሴ ቀጠና የገባው የአብይ አህመድ ጦር ያሰበውን ሳያሳካ ሙሉ ለሙሉን በሚባል ደረጃ ጦሩን ከናዋጊው ዋጊው ኮሎኔል ጭምር አስደምስሶም ተመልሷል። ዘመነ ካሴን ምታ በሚል ትዕዛዝ የተንቀሳቀሰው የአገዛዙ ሰራዊት እቅዱና ዓላማው አርበኛ ዘመነ ካሴን ክበብ ውስጥ በማስገባት ከቻሉ እጅ እንዲሰጥ ማድረግ ካልቻሉ ደግሞ ለመደምሰስ አቅደውና አለመው ነበር የተንቀሳቀሱት ተብሏል። በአስደናቂ ሁኔታ በዛሬው ዕለት በማርያም አይዋጉም፣ ትኩረታቸውም በዓሉ ላይ ይሆናል በሚል የተንቀሳቀሰው የብልጭግና ጦር በአስገራሚ ሁኔታም ተደምስሷል። መረጃ ያው ቀድሞ የደረሳቸው የአርበኛ ዘመነ ካሴ ልጆች ቀደመው ቦታ በመያዝ የአገዛዙን ወታደር እቅዱን በደረሳቸው መረጃ መሰረት እየተከታተሉም አብራይተውታል። ይህን ውጊያ አርበኛ ዘመነ ካሴ ሳይቀር ተሳትፎበታል ሲሉ የቴዎድሮስ እዝ አሳውቋል። በዚህም አርበኛውን ባላሰበበት ለመክበብ ያቀናው የአገዛዙ ጦርን የማይሽር ቁስል በማሳረፍ የደመሰሱት ሲሆን ጦሩን እየመራ የመጣው የአየር ኃይለ ስልጠና ክፍል መምሪያም ኮሎኔል ሰኜ ዩሱፍ የሚባል የብልጽግና ከፍተኛ ሹመኛ አለኝ የሚሉት የጦር ጠበብትም በፋኖ ጥይት ላይ መለስ ተሸኝቷል። በዚህ ጥቃት 63 የመከላከያ ሰራዊት እስከ ወዲያኛው ሲሸኙ 39 ደግሞ ቁስለኛ ሆነዋል። እስካሁን በቁጥሩ ያልደረሰን ከባድና ቀላል መሳሪያም በፋኖ ተማርኳል። ብልጽግና ይዞት ከመጣው ጦር ከፊሉ ያመለጠ ሲሆን፣ በዚህ ውጊያ አትፍቶ ጠፊ ድሮኖችን ከ8 ጊዜ በላይ የተጠቀመው የብልጽግና ጦር ሁለት የፋኖ አባላትን ሲያቆስል አንድ የፋኖ አባል በአትፍቶ ጠፊ ድሮን የህይወት መስዋዕትነት ከፍሏል ነው የተባለው። ወደ ወሎ እናልፋለን። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ዞፋነ ጠባቂ ሰራዊቱ ላይ ድል ተጎናጸፈ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና በትላንትና እለት ከመርሳ ከተማና ና ኒኒ በር በመነሳት ማጥቃት ያደረገው የብልጽግና ኃይል ጋር ከባድ ትንቅንቅ ተጋድሎ በማድረግ ከባድ ሰብዓዊ ና ቁሳዊ ኪሳራ የፋኑ ኃይሎች በአገዛዙ ሰራዊት ላይ አድርሰዋል። የብልጽግና ኃይል ከመርሳ ከተማ ና ኒኒ በር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ባለሽርጡ ክፍለ ጦር ቀዶት ሚካኤል ላይ ደፈጣ ይዞ በመጠበቅ በርካታ ኃይል ላይ ያላሰበው ጥቃት በማድረስ ሞትና ቁስለኛውን ይዞ እንዲመለስና ወደ መጣበት ምሽጎም እንዲገባም አድርገው ድል ተውን አስፈዋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ኮር ሁለት ታጠቅ ክፍለ ጦር በጥምረት ባደረሱበት ከባድ ምት የተበሳጨው የአገዛዝ ዙፋን ጠባቂ ሰራዊት ንጹሓንን ኢላማ ያደረገ የሞርተረ ድብደባ መፈጸም በሰው ህይወትና በንብረት ላይም እንዲሁም እንስሳት ላይም ጉዳት አድርሷል ነው ክፍለ ጦር ለወራት ያሰለጠናቸውን የፋኖ ሰራዊት በዛሬው ዕለት በደማቅ ሁኔታም አስመረቀም። አፋ በሃ ምስራቅ አማራ ቅጥና ሚኒልክ እዝ ላስታ ሳምኖ ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች በትላንትናው ዕለት አስመርቋል። ተመራቂ ፋኖችም ለወራት በአካል ብቃት በተኩስ በሰልፍና ወታደራዊ ሳይንሱ የሚጠይቀውን እውቀትና ጥበብ ቀስመው ተመርቀዋል። በዚህ የምረቃ ስነ ስርዓት ላይም የንብሮ ተወርዋሪ ኮማንዶ አዛዥ ሻለቃ ደምሌ ጣፋጭ ከእርሹን ጨምሮ የላስት አሳምኖ ኮር ከፍተኛ አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው መልእክት አስተላልፈዋል። ተመራቂዎቹ የፋኖ አባላቶችም ተመራቂዎቹ የፋኖ አባላቶችም እኛ የህልውና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገይቱ ኢትዮጵያ አስበን ጭምር ነው የሰለጠን ነው ብለዋል። ሰልጣኞቹ አክሎም እኛ ሰልጠነን ለዚህ ችለት ስንበቃ እኔ ጎጃም እኔ ጎንደር እኔ ሸዋዬ፣ እኔ ወሎዬ እንድንል ሳይሆን አንድ ሁኖ የሚለውን የጀኔራል አሳምነው ጽጌ የኑዛ የተያዘ ቃል አክብረን በአማራነታችን ጸንተን እንቆማለን፣ ሲሉም ተናግረዋል። በመጨረሻ ዓመት ተመራቂዎቹ እየተሰጣቸውን አደራ በአግባቡ እንደሚወጡ ቃለ መሐላ በመፈጸም ቃል ገብተዋል። አፋባሀ ምስራቅ አማራ ቀጠና ሚሊክ እዝ አስታሳምነው ኮር ሚዲያ እና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን መረጃውን ሰጠን። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን፣ ሲልም መረጃውን አጋርቶናል።

በዚህ ቁመና በዚህ ኃይል እንደዚህ ብላችሁ በመገኘታችሁ በመጀመሪያ ለታላቁ የአማራ ሕዝብ በሞራል እኔ የማስተላለፈው አጭር መልክት ትግል አሰልች ነው። በደንብ አውቃቸው እምትገቡበት የምፈልገው ትግል አሰልች ነው አሰልትነት ማዕከል ውስጥ የሚገኝ ትምህርት ነው ካልን፣ በጽናት በታማኝነት በቅንነት ሁሉን ካለፍም በኋላ የምናተርፈው ሰላምና ነጻነት ለህዝባችን እስከሆነ ድረስ እኛ ከምንሰለቸውና ከምንሰቃየው በደል በላይ ህዝባችን ስናተርፍ ለሁላችን ውጤታማ የሚያደርገን ትልቁ ስማችን ደግሞ ሄል። ስለዚህ እናንተ ሁለት ነገር ይቆልበታል። አንድ በቅድነት መታገል፣ በታማኝነት መታገል፣ ህዝባችሁን በቅድነት ማገልገል፣ ታዛዥ መሆን፣ ከመጀመሪያው የቅርብ መሪዎቻችሁ ታዛዥነትን መቀበል፣ ታዛዥ ከሆናችሁ አዛዥ ለመሆን መዘጋጀት። ሁለት የሚገድገን ችግሮች ሁሉ በጽናት ማለት ራብ፣ ጥማት፣ ፀሐይ፣ ብርድ፣ ሌላም ገለ የሚገድገን ይችላል።

አቃጥለ ፍጀው የብልበ አለኝ ልበለው ልበለው ወይም ብሽም ብሽ ወይ ሰምቶ መቻል አስታርቂኝ ማለት ሰው ያሰለቻል። ወይ ገድሎ መሄድ ወይ ሰምቶ መቻል አነተው አነተው ምን አነተው ምን ይላል? የአብይ ወታደር ስኳዴሰው የአብይ ወታደር ስኳዴራ ሰው ጋሽጠጅ ጁላ ያግበሰበሰው የፋንኗን ጥይት የርቶ ቀመሰው አገግግግግ ለአብይ ወታደር ለእነዛ ገልቱ መድኃኒቱ ነች አለች ታይቱ አነተው አነተው አነተው ምን ይላል? ዞሮ መሰብሰቢያ የሁሉ ቤት ጓዳ ሸዋ ምሰሶ ነው ተቀባይ እንግዳ የጣይቱ ልጆች በጠንካራ ዘዴ የጁላን ወታደር ወቁት። እንደስ እንደ አልዩ አምባ ጎርጎ አንኮበር ከተማ ገብተው በጣጠሱት የጠላትን አድማ። የሸዋ መሰላል ከፍታና ማማ ቁንዲ ቤተ መንግስት አንኮበር ከተማ አብዱ ሰላም መስጊድ ጎርጎ ዋሻ ገብርኤል የሸዋ ከፍታ መውጫ ነው መሰላል፣ ሸዋ ተራራነህ፣ ሸዋ ተራራነህ የብረት ምሰሶ፣ ይቀበር በቶሎ ጠላት ተደምስሶ፣ አንበሳነህ ጀግና የብረት አለሎ፣ ያሳምነው ሀገር ነበልባሉ ወሎ፣ ጠላት ሳይጨርሰን አርዶ በቢላዋ፣ የምኒሊክ ሀገር ተነቃነቅ ሸዋ። በሀገር በድንበርን የማትደራደር የብረት አጥርነ ትልቁ ሀገር ጎንደር የበላይ ዘለቀ ነጎድጓዱ ጎጃም የመጣው ቢመጣ ሀገሩን አይከደም ሁሉም አንበሳ ነው ልበ ቆራጥ ጀግና ይጠፋል በክንዱ ባንዳ ብልጽግና በወሎ በጎንደር በጎጃም በሸዋ ዛሬም ይደገማል ታሪክ እንዳደዋ አረገምናንዬ

አድማሽ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩል። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት፣ ምን ይጨመር፣ ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩል። እንዲሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።